ባልታይ ስራ ሳልጀመር የተፃፉ ናቸው ማለት ነው። ከዛ በዛ ውስጥ ህወሀትን ዛሬ የህንፃውን ፖለቲካ የህንፃውን የሚዲያውን ፍልሚያ ምናምን ሁሉ እዛ ውስጥ እናየዋለን ማለት ነው። ይሄ ድም ድጋሚ የመመለስ ተስፋውን አስታቅፎ ነውና ስንብቴ በቀጣይ እስከንጋኔ ብቻ ነው። አዙሪት ነው ሁሉ ነገር ያለ የዋህነት እንዲያለ ቅንነት የሰራ ለኢትዮጵያ ፖለቲካ ለኢትዮጵያ ሚዲያ ለኢትዮጵያ ተቋም ልትሉ ይችላል። ታሪኩ ስለ እኔ ብቻ አይደለም። በመንገድ ስላገኘኋቸውና ራሴን በእነሱ ውስጥ ስላየሁባቸው ሁሉ የማነሳበት ስለ ሦስቱ መሐመዶች ሳወራ አንደኛ የመጀመሪያው ከሩቅ ሆኖ በሚዲያው ሲገፋ ስለኖረው ስለ ጋዜጠኛው መሐመድ ሀሰን ነው የማወራው። በመስጋት ያደርኩት እዚህ አካባቢ ነው ማለት ነው። የነፍሴ ጥሬ ካልሽ ከጣፈንታይ ተቆራኝተዋል። ካልሽበት ስፍራ ብትባረሪ አትገቢም። ብትባይ፣ ብትታገጂ ምን ታደርጊያለሽ? በበዳይ መናፍስት ታፍነው የኖሩ ወደ አርነት አውድ በድንገት ሲጠሩ ያለጠባቂ ዘብ ተከፍቶ ሳልበሩ ነው። እዚህ ጋር ነው ፍቅር ታሪክ፣ ግዙፍ ታሪክ እንዳነቀች ያለው ቦታ ነው ያገርኩት። ተስፋዬ ገብረአብ አዲስ ዘመን ጋዜጣ ላይ በዘጋቢነት ለመቀጠር ከቢሾፍቱ ወደ አዲስ አበባ ይመጣል። የሚገርመው የሹመት ደብዳቤውን የተቀበለችው ፀሐፊ፣ ያኔ የቅጥር ደብዳቤው ተቀባይነት እንዳጣ የነገረችው ነበረች። ድስና እንደ ሙዳች የምናወራው እንሞ የምናወረው እንደ ሙዳችን የምናወረው እንደ ዘመኑ እንደ ጊዜ የምናወረው ደማቅ ነበር። ቦልድ የሆኑት ሃ ከድህነቱ የከፋው ድህነት ሀብታችን አለማወቅ የምለው በተለይ የሚዲያ ጉዳዮቻችን እዚ ገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይህ ዲጂታል ሚዲያው ላይ ያለ ጦርነት ነው። አሁን የማቀርበው ዋናው ጽሁፍ ወደ ስድስት ጽሁፎች ናቸው። አምስቱ ኦልሞስት ያኔ እንደሄድኩ ገና ባልታ ስራ ሳልጀምር ያለቀ አልቆ ለሶሻል ሚዲያ በክፍል ክፍል ላጋራ የነበረው ጽሁፍ እውነቴ ማለት ነው። ስለዚህ ምድረ ፍሬም ያደረኩት ገባው ልገባ ነው። ከውጭ ያየሁት ገባው ወጣሁ ብዬ ያልኩት አሁን ይሄ ስጋባ ያለች ዝንብላ ቁንፅል ነገር ነች። ወጣው ስላችሁን ቁንፅል ነገር ነው። ይሄ ከቀረበ በኋላ ልለጥጠው፣ ጥያቄ ልታነሱበት ምትችሉት ብዙ ቀን ልንተነት ነው የምችል ሀውከም እሺ። ያልከው ነገር ሆነ ሰራ ለኢትዮጵያ ፖለቲካ ይሰራል ባላችሁ ልትሞግቱ ይችላላችሁ። እሱን የምንመለስበት ነው። ግን እነህ ኦልሞስት ዋና የጽሁፉ ማዕዘን የሞላቸው አምስቱ ጽሁፎች ከተጻፉ ስንት ዓመት ሆናቸው? ማለት ሶስት ዓመት ሊሞላቸው ማለት ማለት። አይ ስራ ሳልጀመር የተጻፉ ናቸው ማለት ነው። ከዛ በዛ ውስጥ ህወሀትን ዛሬ የህንፃውን ፖለቲካ የህንፃውን፣ የሚዲያውን ፍልሚያ ምናምን ሁሉ እዛ ውስጥ እናይዋለን ማለት ነው። ስለዚህ የፍፃሜው ምዕራፍን ስጀምር

ፍጻሜው ደግሞ የመጀመሪያውን የመውጣት ፈተና እንግዲህ ይህ ነው እላለሁ። አጀማመርሽ ተናግረሽ አልቋጨሽው ብለሽ አልወጣልሽ። ምን ነው ባላልኩት የምትዩ፣ በሚገባው ልክ ተናግረው ይሆን የተጠራጠርሽ፣ ሁሉ ተግተልትሎ ብቅ የሚልብሽ ልቋጨው ስትይ ነው። ግን ጸሐፊነት ልክ እንደ ታሪክ በመሆኑ ሲሰናበት በኋላ እንገናኛለን እንጂ ደህና ሁኑ ብሎ አያውቅም። ቢሄድም ድጋሚ የመመለስ ተስፋውን አስታቅፎ ነውና ስንብቴ በቀጣይ እስከነጋኔ ብቻ ነው። በእርግጥ ስንብቴን እንደ ባለቀኔው ኦማር ሀያም በገባሁበት በር ስለ መውጣት ብቻ የሚያትት አይደለም። ከውስጥ የሚነገር ብዙ ታሪክ አለ። ሳልገባ ያሰብኩት ገብቼ ያየሁትና ስወጣ የሆንኩት የእኔ ብቻ ሳይሆን የትውልዴንም የዘመኔንም የሀገሬም መልክ ነውና አልተወውም የህልምና የተግባር ትግል የማሰብና የመፈጸም ፍልሚያ የመሆንና ያለመሆን ትንቅንቅ በአጠቃላይ የሰው መሆን ታሪክ ነውና ለመተረክ ብዙ መንገዶችን ማንሳት መጣሌን አልደብቅሽም ብላታለሁ መጽሐፌ ላይ እንደምታውቁት ካራክተር ሴት ናት ለምን ሁሉ ነገር መርሳ ያስፈልገውም መጽሐፎች ስጥታ ያላችሁ ለማንኛውም አሁን ግን ለእናንተ ጉዳይ ለመጀመር ነው። እንግዲህ ሁሉ እዛ ና ዚና ከዛ እዚ ጋር ስጀምር የማነሳው ምንድነው ያው አዙሪት ነው ሁሉ ነገር ሰርክለ ቅድም በኋላ እንደምትልጠይቁኝ ትችላላችሁ እንዲያለ የዋህነት እንዲያለ ቅንነት ይሰራል ለኢትዮጵያ ፖለቲካ፣ የኢትዮጵያ ሚዲያ፣ ለኢትዮጵያ ተቋም ልትሉ ትችላላችሁ። ከዛ አሜሪካዊ ጸሐፊ ለምሳሌ የኔን ጉዳይ ሳነሳ የኔ ጉዳይ ብቻ ይመስላል የትላንት ነው ልክ ዛሬ ሆነ ያልኳችሁም ሀውካም ካላችሁ ለምሳሌ የአንድሪው ዊር ዳኤግ የምትልን ጽሑፍ ማመጣላችሁ አሜሪካዊ ጸሐፊ ማለት ነው እና ደግ የምትላጭር ልብ ወለድ አለችው። አንድ ህይወቱ ያለፈ ሰው ከአምላኩ ጋር ስላደረገው ንግግር የምትተርክ አምላኩም ሰውየውን ዓለም ላይ የኖሩትም ሆነ ገና የሚኖሩት ሰዎች ሁሉ አንተ ነህ። ዓለም የአንተ እንቁላል ናት። ማንነት፣ ዘመንና ቦታ እያቀያየርክ ስትወለድ የኖርከው ራስህ ነህ። አብርሃም ሊንከንም ሆነ ገዳዩ ጆን ዊልክስ ቦዝ፣ አዶልፍ ሂትለርም ሆነ የፈጃቸው ሰዎች አንተው ራስህን ይለዋል። የፍጻሜው ምዕራፍ ብለን የጀመር ነው ስለ ሦስቱ መሐመዶች ነገርያሽ የሚቋጨው ቢሆንም፣ ግን በእርግጥ ታሪኩ ስለ እኔ ብቻ አይደለም። በመንገዴ ስላገኘኋቸውና ራሴን በእነሱ ውስጥ ስላየሁባቸው ሁሉ የማነሳበት ሁሉም እኔ እንደሆንኩት ሁሉ ሁሉም አንቺው ናቸውና በእኔ ውስጥ የምሰሚው ስለ ራስሽ ነው ስለ ሁላችንም ይላል። ስለዚህ ስለ ሶስቱ መሐመዶች ሳወራ፣ አንደኛ፣ የመጀመሪያው ከሩቅ ሆኖ በሚዲያው ሲገፋ ስለኖረው ስለ ጋዜጠኛው መሐመድ ሀሰን ነው የማወራው ገብቶ ሚዲያውን ስለመራው ስለ ሲዮ መሐመድና ስለተፈጸመው ሞዲያው መሐመድ ስለ ከሳሹ ስለ ተከሳሹና ስለ ዳኛው ነው የምናወራው ማለት ነው። በተዘዋዋሪ ስለ ሁላችንም ማለት ነው። ሁሉም እኔ እንደሆኑት ሁሉ ሁሉም አንቺ ናቸው፣ እና በኔ ውስጥ የምትሰሚው ስለ ራስሽ ነው፣ ስለሁላችንም፣ ሁላችንም ይሄ ምዕራፍ ይሄ ወደ አብዩ አምባም መስመሮች የሚወስደን ነው፣ ወደነ ኢንሳ ስቲክ እዛ ወደ ሌላኛው ደግሞ ቁረጥ፣ ወደ ዋልታ ወደ ሚዲያ ሁሉ የምንሄድበት፣ ምናልባት ከዚህ ቀጥሎ የምንመጣባቸው ደግሞ ያስደነበረኝ ቀን የምትለዋ ታሪክ ላይ የማነሳው ወደፊት ታዩታላችሁ። እዚህ ጎፋ የታነሳ ትዝ አለኝና ቀጣዩ ወደ ራኪ ብዙዎችን ውስጥ የምነካው ዋናነትም ስለሆነ ለማያስደነበረኝ ቀን ያልኩት የዛን ጊዜ ደግሞ ነበረ መረዳት ታሪኩ ትሳሙ ነው የምታውቁት። አዳሬ የነበረው እዚህ አካባቢ ነበር ማለት ነው። ያኔ በመስጋት ያደርኩት እዚህ አካባቢ ነው ማለት ነው። ያኔ እንደማያስደነበረኝ ቀን የምትለዋ ታሪክ ስትነሳው አሁን እንዳሳየችሁ ሰፈሩን እዚህ አካባቢ ነበር፣ ያኔ ከቤቴ ሸሽቼ ያደርኩት ማለት ነው። ታሪኳን ስንጻማት ር ምሰጠው ያኔ ነው። እሷ ወደፊት የምናያት ናት። ግን እዚያውም የሚነካኩ ታሪኮችን እያየን ነው የምንሄደው መስመሮቹ በሙሉ ለማቆቹ መስመሮች እያገናኛል ስኒሄድ እንድናየው በሚል ነው። ስለዚህ በር ላይ ብዬ ጀምራለሁ። ጋዜጠኛው ምንድነው ያልኩት? ክፍል አንድ ብለጥፈው ማህበራዊ ሚዲያ ላይ ማለጥፈው የማይቀርም በርግጥ። ስለጥፈው ምንድነው የሚሆነው? ይሄን ያልኳችሁ ለክ መጀመሪያዎች ጽሑፎች የእንደገና እድል ነው ያልኩት። ይሄንን በገብረ ክርስቶስ ደስታ ግጥም ነው የሚጀምረው። ጋዜጣ ላይም ጽሑፎችን ድሮ ካያችሁ መጽሐፎችን፣ እያንዳንዱ አርቲክል በግጥም ነው የሚጀምረው ወይራሴ ይጽፋለሁ የሰዎችን ግጥም ስለምወድ። ሰሄድ እኖራለሁ፣ ስከንድፍ እኖራለሁ፣ ሰማይ ሰማያትን መዘብራለሁ፣ የተዘጋውን በር በረግዳለሁ፣ የሌለ እስቲፈጠር የሞተ እስኪነቃ መንገድ ስጡኝ ሰፊ። ገብረ ክርስቶስ ደስታ። ይህን ግጥም መቼም ማያውቀው የለም በጣም ለምን አነሳ ነው እናየዋለን። ስለዚህ እንደገና እድልህን በዚህ ነው የምጀምረው። የነፍሴ ጥሬ ካልሽው ከዕጣ ፈንታይ ተቆራኝቷል ካልሽበት ስፍራ ብትባረሪ አትገቢም ብትባይ ብትታገጂ፣ ምን ታደርጊያለሽ? ታዝኛለሽ? ተስፋ ትቆርጫለሽ? ትዝቻያለሽ ወይስ አቅመ ቢስነት ሽናምነሽና ተቀብለሽ ትመለሻለሽ? ድንገት ደግሞ አምላክ ፈቅዶ ወደዛች ወደ ተባረርሽባት ሙያና ወደ ታገድሽበት ተቋም በኃላፊነት ተመልሰሽ እንድትመሪው ብትሾሚስ፣ ምን ይሰማሻል? ጉራ፣ እልህ፣ በቀል ወይንስ ገጣሚ እንዳለው ተበዳይ መናፍስት ታፍነው የኖሩ፣ ወደ አርነት አውድ በድንገት ሲጠሩ፣ ያለ ጠባቂ ዘብ ተከፍቶ ሳልበሩ፣ የወጡ አይመስላቸው ቅጽሩን ካልሰበሩ ይሄን የምወደው የዘመኔ አሰላሳይ በቅ ሱይም ግጥም ነው። የማውራሽ ድጋሚ ስለመመለስ ነው። እንደ ጋዜጠኛው፣ እንደ ደራሲ፣ እንደ ቴክኖክራት፣ እንደ ለውጥ ናፋቂ ወደ ታገድሽበት መሪ ሆኖ ስራ አስፈጻሚ ሆኖ ጠቅላይ ሚኒስትር ሆኖ የመመለስ ታሪክ ነው። እንግዲህ ይቺ የጎፋ ብዙዎቻችሁ አካፋ ታቋታላችሁ በፍቅር ቃሉ ትክክል ባ በፍቅር አበደ ያለ የምናነሳው ሰው ይኸው አለ መሰለኝ። ቆሟልማ፣ እዚህ ጋር እዚህ ጋር ነው በቃ የሚቆመው። እንግዲህ ይሄ ሌላ የፍቅር ታሪክ ግዙፍ ታሪክ የምታውቁት ታሪክ ነው። ልክቼ እሱ የሚቆመባት መስመር እንዳለቀች ያለው ቦታ ነው ያደርኩት። እዚህ ጋር ሌላ አንድ መብራት ትይዘናለች። ሁለተኛ ቢሮ ልክ እዚያው ያለውበት ቦታ ቀኝ ላይ ሌላ የወደ አራት ኪሎ አንድ ጉዞ አለች እሷ ቦታ የምናያት ሌላ ታሪክ ደግሞ ከዚህ በቀኝ በኩል አሁን ካልም ልክ ምታዩት ቀኝ ያለው ህንፃ ላይ ያለው ቢሮ ነው። አሁን ምክራውድርስ ሲሆን መጣው እንዳልኳችሁ፣ ልክ እኔ ያነሳሁት ታሪክ ሌላኛ ወደ አራት ኪሎ ጉዞ፣ ዋናው መጽሐፍ ወታደሩ ላይ ወደ አራት ኪሎ የሚለው ጉዞ ልክ መንዳት ስጀምር የነበርኩበት ቢሮ ይሄ ነው። ያኔ ደግሞ የሰራበት የነበረው ቢሮ በግሌ ማለት ነው ሰራበት ቢሮ አንዱ እዚህ ጋር ነበረ። ስለዚህ ከዚህ ነበረ ወደ አራት ኪሎ ሌላኛው ጉዞ የሚነሳው በዚሁ እግር መንገዳችን ላይ ነጥቦቹን እየነካን ይሉ የነ ደስቴ መናያቸው ጉዳዮች ውስጥ በሙሉ እነኛውን የምነካቸው ጉዳዮች ስላሉበት ማለት ነውና፣ አንደኛው ደማቁ ነጥባችን ይሄ ነው ማለት ነው። አንድ ታሪክ መዛለው እዚህ ጋር ወደ ተስፋዬ ገብረአብ እንጥራው እስኪ ገብቷቸው አላለ ሰላች ጉዳይ። ተስፋዬ ገብረአብ አዲስ ዘመን ጋዜጣ ላይ በዘጋቢነት ለመቀጠር ከቢሾፍቱ ወደ አዲስ አበባ ይመጣል። ነገር ግን እግረ መንገዱን ባገኘው ሰው ምክንያት ተስፋ ይቆርጣል። ሰውየው ልክ እንደ ተስፋዬ ጸሐፊ ቢሆንም የራሱን የግል ተሞክሮ ጠቅሶ ዘመድ አለህ ወይ ብሎ ጠይቆ ወደ መስሪያ ቤቱ በዘመድና በዘር ሀረግ ኔትወርክ የተቆላለፈ እንጂ ለሱ ቢጤ የጋዜጠኝነት ቆሌ ለጠራቸው ሁሉ የተከፈተ እንዳልሆነ አረዳው። እድሉን ሊሞክር ከወር በፊት ማመልከቻውን ወዳስገባበት ፕሬስ መምሪያ ሲሄድ ጸሐፊዋ ማመልከቻው ከኃላፊው ምላሽ እንዳላገኘ ጠቅሳ ተስፋ አስቆረጠችው። ስለዚህ የጋዜጠኝነት ውጥኑ ለጊዜው በዘርና በዘመድ ትብታብ ታንቆ የደረቀ መስሎ ነበር። የተስፋዬ ከአራት ዓመታት በኋላ ምን ሆነ? ከአራት ዓመታት በኋላ የመንግሥት ሥርዓት ተለውጦ ተስፋዬ በጠቅላይ ሚኒስትር ታምራት ላይኔ የተፈረመ የሹመት ደብዳቤውን ይዞ በጋዜጠኝነቱ ወደ ገፋው ፕሬስ መምሪያ በስራ አስኪያጅነት ተመለሰ። የሚገርመው የሹመት ደብዳቤውን የተቀበለችው ጸሐፊ ያኔ የቅጥር ደብዳቤው ተቀባይነት እንዳጣ ነገረችው ነበረች። አንተ እንዳንት አይነት ሰው አንቀጥርም፣ እስካሁን አልተፈረመበትም ብላ ያለችው ሰውዬ ሲኦ ሆኖ ሲመጣ የሹመ ደብዳቤ ተቀበለች። ያች ጸሐፊ ማለት ነው። መሪውንም ጸሐፊውንም ህዋትንም እኔንም እናንተንም እዛ ጋር ይሳላችሁ እንግዲህ ማለት ነው። ትልቁ ጥያቄ እንግዲህ እዚህ ጋር ይነሳል። ተስፋዬ መልሰቱን እንዴት ተጠቀመው? እንዴት ሲጠቀመው? በበቀል በለውጥ በጉራ መልሱን እንግዲህ ስ መፈለግ ነው። እንዴት ተጠቀመው? መርምሩ። ነፍስ ይማር ተስፋዬ ነው። እኛ አንፈርድም፣ አንገፋም። ማር ከዛ እንዴት ተጠቀመው? እናንተ ራሳችሁን መንገድ ይሁ ሙድካስ እንደ ሙዳችን የምናወራው ንም እንደሞ የምናወራው ለሙዳችን የምናወረው እንደ ዘመኑ እንደ ጊዜ የምናወረው ደማቅ ደንወር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን። እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይህ ዲጂታል ሚዲያው ላይ ያለ ጦርነት ነው።